ተረጂነት በተለይ በኢትዮጵያ ተጨባጭ ሁኔታ ዘ ሞስት አሳፋሪው ነገር ነው። ኢትዮጵያን የሚያክል ሀገር ለራሷ አምርታ ራሷ ማብላት ተስኗት አንዳንዴ ከእሷ ከነሱም ሀገራት መለመኗ በጣም አሳፋሪ ነገር ነው። ከዚህ አሳፋሪ ነገር ይሄ ትውልድ ጨክኖ ኢትዮጵያ መገላገል አለበት። ልጆቻችን ግን ይህን ጉዳይ ከታሪክ ውጪ በተግባር ማየት የለባቸውም። እኛ ተረድተን ተረጅነትን ማውረስ የለብንም። እኛ ለምነን ልምናን ማሸጋገር የለብንም። እኛ ጋር መቆም አለበት። ኢትዮጵያ ውስጥ ተረጅነት ልክ እንደ በኢኮኖሚ በኢንፍሌሽን እንዳነሳ ነው፣ በጣም አደገኛው ስብራት ነው። የስነልቡና ስብራት የኢትዮጵያን ከገጠመ ነገር አንዱ ከተረጂነት ጋር የሚያያዝ ጉዳይ ነው። አሳፋሪ የሆነው ነገር ጌጥ ሆነልን፣ አሳፋሪ የሆነው ነገር ክብር ሆነልን። አሳፋሪ የሆነውንና ደፍረን ልንተገብረው የማይገባውን ነገር በነፃነት የምንተገብረው በአደባባይ የምናደርገው ጉዳይ ሆነ። ከዚህ ጉዳይ ጋር ተያይዞ የመጣው የባህል ለውጥ የቫሊዩስ የኢትዮጵያውያን እምነት መሸርሸር ልክ በጣም የሚያስፈራ ነው። በተደረገው ጥናት ያረጋገጥ ነው። ለመረዳት በሴፍቲኔት ለመታቀፍ ሲሉ ጥሪታቸውን የሚሸጡ ሉ። በሬ ካለው፣ ከብት ካለው፣ ፍየል ካለው ድሃ ለመባል የሚሸጥ ሰዋል። ይህ በጣም የተረጋገጠ ነው። ኢትዮጵያ ውስጥ ጥሪታቸውን ሽጠው የለኝም እና በሴፍቲኔት ልኑር ብለው የወሰኑ ግለሰቦች ቤተሰቦች አሉ። ከዚህ በላይ ስብራት የለም። ባለኝ ጨምሬ ከልመና ልግላገል ሳይሆን ያለኝን ሽጬ በልመና ልኑር የሚሉ ልጅ እየቀያየሩ የሚለምኑ አሉ። ለዚህ ከተማ ውስጥ እንደሚደረገው ተከራይቶ ልጅ እንደሚለምኑት ጠዋት በሆነ ልጆች ይዘው ሄደው ስንዴ ወስደው፣ በሌላ ጊዜ ደግሞ ልጆች ቀይረው የሚለምኑ ሰዎች አሉ። ልጅ እየቀያየሩ ስንዴ የሚረዱ ሰዎች አሉ። በጥናት የተረጋገጠ ነው። ይሄ አመራሩ ሳይቀር ወረዳ በታች ቀበሌ ያለው መራር ሳይቀር ልክ እንደ ስራ ማስኬጃ እንደ በጀት የሌለውን ተረጂ ቆልሎ እርዳታውን ወስዶ ሽጦ ስራ ማስኬጃ የሚያደርገዋል። ምን ያክል የጉዳዩ አደገኛነት ማሳያ ከሆነች ብዬ ነው። ግለሰቦች ሳይሆን ተቋሙ የሚያስተዳድረው አካልም ጭምር ማለት ነው። መሸማቀቅ የሚባል ነገር ቀረ። ጥናቱ እንደሚያመላክተው በመጀመሪያ አካባቢ የሚረዱ ሰዎች ማታ ነጠላ ተሸፋፍ ነው ተደብቀው እርዳታ ይወስዱ ነበር። አሳፋጅ ነበር። ኋላ ላይ ሲነጋጋ ጀመሩ። አሁን ቀን ላይ ብቻ ሳይሆን ለምን ዘገየ፣ ልክ እንደ ደመወዝ እርዳታ ይምጣ እንጂ ኪሎ ይጨመር እንጂ የሚለው ጉዳይ እንደ መብት በጋሃድ በሚነገር የሚሰራ ጉዳይ ሆነ። አንዳንዱ አካባቢ በተለምዶ እኛ ሀገር አባት ለልጁ ሌላውን ሰው ልጅ ሲጠይቅ የሚጠየቁ ጥያቄዎች ነበሩ የሚታወቁ ስራ አለው ወይ፣ ባህሪው፣ ገቢው ይባላል። አንዳንድ ከባቢ ሴፍቲኔት ታቅፏለው የሚልም ጥያቄ መመዘኛ ሆኗል። ሰው ልጁን ለመስጠት ባልየው በሴፍቲኔት የታቀፈ ከሆነ ሊሰጥ አሊያ ደግሞ ሊከለክል ማለት ነው። በዚህ ደረጃ ነው ስብራቱ። በዚህ ደረጃ ነው የባህል ውድቀቱ። ይህንን ስብራት ለመጠገን በትልቁ ማሰብ አለብን። ከተረጂነት መውጣት ብቻ ሳይሆን ረጂ መሆን አለብንኛ የሚል ትልቅ ሀሳብ ካሰብን በኋላ ህዝባችንን ያወያየ ነው። ከቀበሌ ቀበሌ ህዝብ አወያይተናል። በዚህ ጉዳይ የሚያስደስተው ነገር የኢትዮጵያ ህዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም በጣም ተስፋ ሰጪ ነው። እንፍጠን፣ እንፍጠን፣ እንስራ፣ ይብቃን ልመና የሚል የኢትዮጵያውያን የወል ድምጽ ነው። በውይይቱ ያረጋገጥ ነው። የጋራ አቋማችን ነው። የመንግስት ብቻ አይደለም። ህዝቡ ይጠላዋል። ይሄን ነገር ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው። የሚያመጣብን ከፋፋዩ ሀሳብ፣ ፖለቲካ የሚያተረማምሰው ህዝቡን የሚያወነባብደው እርዳታ የሚባል ቆሻሻ ተግባር እሱ ውስጥ ነው በጣም በርካታ ነገሮች ታጭቀው የሚመጡት። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርገን አንዱ ነገር እርዳታ ነው የሚባለው። የሚነገረን ብዙ ቢሊዮን ነው። እኛ እናየው በዛ ውስጥ ግን ሰው የፈለገውን ነገር በእኛ ውስጥ እንዲሰራ ያደርጋል። እና መቆም ያለበት አደገኛ ስብራት፣ ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው። ይህንን ነገር ለመቅረፍ በመንግስት ደረጃ በዚህ ቢሮ የተዋቀረ ቲም አለ። እርዳታን ማቆም አለብን፣ ተረጂን መቀነስ አለብን ብለን ጊዜ አስቀምጠናል።